ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ ጅላችሁ የመጣሁት ስለዚች እህታችን ቤሩት ላይ ስለተገደለችው ስለባለፈው እህታችን በጓደኞቿ አዲስ መረጃ ወጥቷል። ተገላለች። የተገደለችው በገዛ ጓደኛ ሆነ። ኦልሬዲ ፍርድ አልተፈረደባትም፣ በእስር ቤት ነው ያላችሁ። እንጠበቃለን ፍርዷል። ማርቲ ወተሽ አለች፣ ለካ ገብተሻል። የእሷን ፍርድ ማየት ነው የሚፈልገው። ያን ደግሞ እንጠብቃለን። ለልጅ የላቸው ጽፈት ቤቱ ዛሬ ፍርዷን ደግሞ እኛ መከታተል እንፈልጋለን። እናያለን። እስከ መጨረሻው ድረስ እንከታተላለን። አስክሬን የመላኮቹ አይደለም የመጨረሻው ፊኒሽንጋቸው። እጃዎቹን ዘርጉ ባልኳችሁ መሰረት ሁላችሁን ያቅማችሁን ጉልበታችሁ እና እንግዲህ አስክሬኗ ማለት ነው ወደ ኢትዮጵያ ሊገባ ነው። ብዙ ጭቅጭቅ መጥቷል ማለት ነው። ግማሽ ህዝብ ለምንድን ነው ሳይፈረድባት አስክሬን ወደ ሀገር መግባት የለበትም መጀመሪያ ለጓደኛዋ ይፈረድባት ሲሉ ተሰምቷል። ግማሾቹ ደግሞ መግባት አለበት እሷ ፍርዷን እዚሁ ትቀበል እንጂ አስክሬን አገር መግባት አለበት በማለት እንግዲህ ውዝግብ ተነስቷል። እና ወደ ሀገር አስክሬኗ ሊላክ ነው ማለት ነው ቤሮት ላይ እንግዲህ ባለፈው የአንድ አመት ጓደኛ እህቴ ያለቻት እንዳያችሁት ማለት ነው። እንግዲህ በወንድ ምክንያት ማለት ነው። ሲጠጡ ሲጨፍሩ የነበሩ ጓደኛሞች ብዙ ነገር ሲያደርጉ የነበሩት የዚችን ጓደኛዋን ህይወት እንግዲህ አጥፍታ በአሰቃቂ ሁኔታ ሰውነቷን ቆራርጣ በሻንጣ አድርጋ እንዲሁም ከአረቦች ጋር አንድ ላይ ጥላለች። እንዲሁም ደግሞ እሷ ገዳይዋ አምናለች። ሲቀጥል ደግሞ አረቡና አብረው የነበሩ ተባባሪዎች በአጠቃላይ እስር ቤት እንዳሉ ናቸው የተነገረው። እሷ ብታምንም እነዛም ተባባሪ ናቸው፣ ወስደው የጣሉ ሁሉም እጃቸው አለበት የተባሉት ሁሉ በእስር ላይ ነው ያሉት። ዋናዋ እሷ ብትሆንም ማለት ነው ይሁን እንጂ ግን ሳይፈረድባት አስክሬን ወደ አገር አይገባም በማለት አሁን በጥብጥ ላይ ተነስቷል፣ ማለት ነው። እቺ ደግሞ እህታችን እንግዲህ አሁን የተናገረችው ሰላም ምንድን ያለችው፣ እኔ ለነሱ ማሳውቅ ያለውኝ ዝም ማለት የለብንም እኛ ገንዘብ ሰብስበን አስክሬኗን ወደ ሀገር መላክ ብቻ ሳይሆን የዚችን ልጅ ፍርድ እስከ መጨረሻ ድረስ እናያለን ብላለች። ሌሎች ደግሞ መሄድ የለበትም፣ አስክሬን ወደ ሀገር መግባት የለበትም። አገር ሳይገባ እዚው እያለ ፍርድ መሰጠት አለበት። ምንድን ነው የምትቸኩሉት? አንዴ ሞታለች። ምንም ያስቸኩል ነገር የለም። ይቀመጥ አስክሬን። ፍርጅ ውስጥ እናንተ አትከፍሉም፣ የመንግስት ፍርጅ ነው እያሉ እንግዲህ ብዙዎች ወሰጣ ገባ ውስጥ ገብተዋሉ ማለት ነው። እና ይሄ ነገር እንዴት እንደሆነ ባይገባኝም ባለፈውም የቴዲ ጊዜ እንደዚህ ተነስቶ ነበረ። አስክሬን እኮ ከሄደ ፋይሉ ተዘጋ ማለት ነው። ስለዚህ ግን ሰውየው ሳያዝ እየተባለ እንደዚህ ሲያወዛግቡ ሰምተናል። ይሁን እንጂ ግን የቴዲ ራያ እና የዝችታችን እየተለያየ ነገር አለው። የቴዲ ራያ እስካሁን ተጠርጣሪ ተብለው እንትን አሉበት ተብሎ እጃቸው አለበት የተባሉ ሰዎች እንጂ ዋናው ገዳይ እንግዲህ አገር እንደገባና ቤተሰቦችም እንደታረቁ ሁሉ ነገር ሰላም እንደወረደ ሰምተናል ማለት ነው። ሲቀጥልም አልተያዘም ማለት ነው። እች ግን አምናለች። ተጠርጣሪዎቹም ሆነ እሷ በቁጥጥር ስር ውለዋል ማለት ነው። ዋናዋም ውላለችም አምናለችም። ምክንያቱንም ተናግራለች፣ ፍርድ ቤት ቀርባ ማለት ነው። ለምን እንደገደለቻት ያለችው ግን በገንዘብ እንዳለች ነው። ከዚህ በፊትም ደግሞ መስቀል የለት የመስቀለትም ጎረም ሳጠር ተሰብስባ አስቀጥቅጣታ አለች። ይህችን ልጅ ማለት ነው። ብዙዎች ሲመሰክሩ ነበረ ማለት ነው። ብዙ ነገሮችን አድርጋባታለች በዚችታችን ና ውስጣቸው ያለውን ባይታወቅም ለጊዜው ግን ምንድን ነው ብላ ፖሊስ ጋር የሰጠችው ለፖሊስ የሰጠችው መረጃ እንግዲህ ምንድን ነው ያለችው እሷ ብር ነበረኝ እሷ ጋር ገንዘብ ነበረኝ እና ገንዘቤን ስጭኝ ስላት ገንዘቤን ሳሰጠኝ ቅዳሜ ቀን ወደ ሀገር ልትሳፈር ነው። ስለዚህ ገንዘቤን አምጪኝ ስላት በዛ ለመግባባት ተፈጠረና ይሄ ነገር ተፈጠረ ብላለች ማለት ነው። ስንጣላ እንደዚህ ሆነ ብላለች። ግን እውነቱ ደግሞ ይህ እንዳልሆነ ብዙዎች የተናገሩ ነው። በወንዶች ነው አብረው ሲጨፍሩ አብረው ሲጠጡ ብዙ ነገር ሲያደርጉ በቪዲዮም ወጥቷል። ወንዶችም አረቦችም አሉ። ይሄ ነገር ግን በጣም የሚያስጠላ ነገር ነው። ምክንያቱም ኢትዮጵያ፣ ለኢትዮጵያ እንደዚህ መደራረጉ ሳያንስ በሌላ ዜጋ በተለያየ ዜጋ በተለይ በሳውዲ እንኳን እንደዚህ የለም፣ ነጻነት ስለሌለ ዱባይና፣ ኮዌት፣ ኳተር፣ ባሬን እነዚህ እነዚህ ሀገሮች ነጻነት ስላለ እንደፈለጉ ሴቶች ወጥተው ከወንዶች ጋር አብረው መጠጣት አብረው መጨፈር እንዲህ አይነት ነገሮች አሉ። ያው ትንሿ ኢትዮጵያ ብትሏት ደስ ይለኛል። ሌላዎች ሀገር ማለት ነው ከሳውዲ ውጭ ማለት ነውና ይሄ ነገር ጥሩ ነገር አይደለም ማለት ነው። እህቶቼ ግን አላማ ይኑራችሁ። ይሄውች ልጅ አሁን በልጅነቷ በጠዋቱ ተቀጸፈች። ይሄ የማንጥፋት ነው ሲባል መጀመሪያም ያው የሞቱ ናቸው እንደዚህ ስራ የሚሰሩት ይቅርታ አድርጉልኝ እና ማለት ነው። ምክንያቱም ከተለያየ ወንድ ጋር እየዞራችሁ የጠጣችሁ እያጨሳችሁ ምናምን የምትኖሩ እህቶች ለስራ መታችሁ አረብ ሀገር ላይ እንደዚህ አይነት ሰዎች ብትኖሩም ባትኖሩም ምንም በቃ ቤተሰብን ከማቃጠል ውጭ አጠቅሙ። ምክንያቱም ከጥቅም ውጭ ናችሁ ማለት ነው፣ ይሄ በቁም የሞታችሁ ናችሁ። እውነቴን ነው የምላችሁ። መጨረሻችሁም ደግሞ አያምርም። አሁን የዚች እህታችን አርፋ መዳን ቤት ስራውን እየሰራች ቢሆን ከእንደዚህ አይነት ተቆጥባ ቢሆን ህይወቷ ሊያልፋ አይችልም። ግን አላማን ረስተን የአንድ የደሀ ልጆች ሁነን ከሀገር ለቀን ስንመጣ ቤተሰብንም ለማቃጠል እኛ ወንድ እያውቀያየርን እሱንም የራሳችን ዜጋ ሀበሻ ቢሆን ጥሩ ነው። ባንጋሊው፣ ፓኪስታኑ፣ የመኒው፣ መስሪው፣ ቱርኪው፣ ምኑ የተለያየ ዜጋ ነው የሚጫወተባችሁ ማለት ነው። ከነሱ ጋር ነው በቃ መጠጣት። የቤት ክራይ ከከፈለላችሁ አብራችሁ እንደፈለገ እንዲጫወተባችሁ ራሳችሁንም አርክሳችሁ ከፈጣሪም ወጥታችሁ ከሰውም ወጥታችሁ እናንተም ከሰውነት ተራ ወጥታችሁ አይምሯችሁን ስታችሁ በቆሻሻ ነገር ውስጥ ናችሁ። ሞታችሁ ራሱ ሁለት ሞት ነው። አንደኛ ሀጢያት ነው የሰራችሁት፣ ደህና ነገር ሰርታችሁ አይደለም እንደዚህ ህይወታችሁ ሲያልፍ ራሱ ማለት ነው የእውነት። እና ለፈጣሪም ለሰውም አስቸጋሪ የሆነ ነገር ውስጥ አትግቡ ባካችሁ። ከባድ ነው። መጨረሻ ይሄ እርስ በርስ እንደዚህ መበላላት ይመጣል ማለት ነው። በምንድን ነው? ይሄ በወንድ ተጠጫለሽ ተጣለ ታጨታለ ታጨሻለሽ፣ ከዛ በኋላ ይጨስብሻል ውስጥሽ ማለት ነው። ከዛም የሚፈጠረው ነገር አታቂ እህትሽን ወንድምሽን አትለይም፣ ስጋሽን አትለይም፣ መጥፎ እርምጃዎችን። ምክንያቱም ሌላ አጋዥ መንፈስ ላይ ያችሁ ላይ ስላለ በዛ ተገፋፍታችሁ እንደዚህ አይነት ውሳኔ ተወስናላችሁ ና አሁን የዝች ልጅ ህይወት እንግዲህ ደመ ከልብ ሆኗል። ያሳዝናል። በልጅነቷ በጠዋቱ ከመጀመሪያው ጀምሮ ያላማረ ህይወት ማለት እንደዚህ ነው። አሟሟቱ የከፋ ማለት እንደዚህ ነው። ሰው ደህና ነገር እየሰራ ሲሞት መልካም ነገር አድርገን ቢሆን ጥሩ ነው። እንደዚህ በቆሻሻ ነገር ውስጥ ገብተን ያውም በሰው እጅ ህይወታችን ጠፍቶ ሁለት ሞት መሞት በጣም ነው የሚያሳዝን ማለት ነው እና አሁን እንግዲህ ውዝግቡ ምንድን ነው? አስክሬኗ አሁን ወደ ሀገር ሊሸኝ ነው። ብሩ ሞልቷል። ከሞላውን ብር ደግሞ የተረፈውንን ብር በልጇ አካውንት አስገብቻ አለው ብላለች። በእሷ ልጅ በሟች ልጅ ማለት ነው። የ11 ዓመት ልጅ እንዳላት ነው የተነገረ። በልጁ አካውንት በኋላ ሲያድግ ይሆነዋል ተብሎ በእሱ አካውንት እናትየው ቅድሚያም አካውንት ከፍታለች ስለነበረ በእሱ አካውንት ገብቷል። ተብሏል ማለት ነው። እየቀረው ብር ማለት ነው። እና አሁን ለአስክሬኑ ብር ስለሞላ አመሰግናለሁ። አስክሬኑ ወደ ሀገር ዛሬ ሊሸኝ ነው ብላለች። እንግዲህ ትላንትና ማለት ነው። ዛሬ ወደ አዲስ አበባ አስክሬኗ ይገባል ማለት ነው። ያሳዝናል። የኢትዮጵያ እንደዚህ ነው በቃ ልጆች ሽ በአስክሬናቸው በሳጥን እየመጣ የኢትዮጵያ እናት እንደዚህ ታለቅሳለች። እንደዚህ አይነት ትውልድ የእኛ ትውልድ ያሳዝናል፣ የእውነት አሁን እቺ ልጅ አርፋ መዳን ቤት ወጥቶን ማን ይነካታል? ህይወቷስ እንደዚህ መች ይቀጠፋል። እንደዚህ በቁሻሻ ነገሮች ተዘፍቁ እንደዚህ ሆኖ መጨረሻችን እንደዚህ ሳያምር መቅረቱ በጣም ያሳዝናል። ሌሎች ተማሩበት እባካችሁ፣ የተለያየ ዜጋ አታግቡ፣ በወንድ ከሴቶች ጋር አትጣሉ። በቃ ይቅርባችሁ። ትዳር ከሆነ የእውነት ትዳር ያዙ የራሳችሁ የሆነውን ሌላ ዜጋ ማግባት ከፈለጋችሁ ስነስርዓት ያለው ፈርሾም ያስቀምጥሽ በየወሩ መሳርፍሽን የሚሰጥሽ ከሆነ ትክክለኛ የሚረዳሽ ባል ከሆነ ኦኬ ጥሩ ነው። ኢትዮጵያዊ ስታይል ማለት ነው የእውነት ሚስት እንጂ፣ ይሄ አብረሽው እየጨፈርሽ እያጫፈርሽ የምታመጭው ባልም ሆነ ውሽማም ሆነ አይጠቅምሽ። የሚቅርብሽ እህቴ ነገ ሌላ ዋጋ ያስከፍልሻል። የዚችን ልጅ ህይወት ይው ለልጇ ሳትሆን ለአንድ ልጇ ለእናቷ ሳትሆን ለቤተሰብ ሳትሆን እንደ ወጣች ስትንከራተት እዚህ ላልሞላ በቆሻሻ ህይወት ውስጥ ዘፍቃ እንደዚህ በሰው እጅ ህይወት መጥፋት ውይ በጣም ነው እኮ የሚያቃጥል የእውነት መጀመሪያ ም ኑራ ቤተሰብን ሰርታ አልጠቀመች እንደዚህ አይነት ህይወት ውስጥ የገቡ ልጆች ቤተሰብ አይጠቅሙም በእርግጠኝነት ለራሳቸውም አይሆኑም ለሰውም አይሆኑም ምክንያቱም ከወንድ እየቀፈሉ መጠጣትና ማጨስ መጥፎ ነገር። የሶሳቸውን መጠቀሚያ ብቻ ና የቤት ክራይ ከተከፈለላቸው፣ በቃ ሁማኔር ከተገዛ፣ የፊታቸውን ዱቄታ ዱቄት ከተገዛላቸው ሌላ አላማ ስለሌላቸው በዚህ ብቻ ነው የሚኖሩት። ገባችሁ? ይሄ ኑረሽም ሙተሽም ማጠቅ የሚባል ሰው እንደነዚህ አይነቶቹ ነው፣ አላማ ቢስ ሰዎች እና ባላማችሁ ለምን ወጣችሁ ከሀገር? ቸግሮን፣ ለምንድን ነው ልንሰራ? ብር ፍለጋ እስከ ወጣን ድረስ መስራት አለብን። ወንድ ልናማረጥ አይደለም። ሀገራችን ላይ ወንድ ነፍ ነው። መጨረሻችን ደግሞ አያምርም። ይኸው እንደዚችው በጠዋቱ በቃ ነገ ወይ ዛሬ ላይ እንግዲህ አስክሬን ኢትዮጵያ ይገባል። ይሄ ነው መጨረሻ። ስትመጣ በአየር ዝንጥ ብላ ምናምን ፏ ብላ መጣች እየሳቀች። ስትመለስ ግን በሰው እጅ እንዳልነበረች ሁና ተቆራርጣ እንደ ሽንኩርት እንደዚህ ስትሄድ አስቡት። እንኳን ለእናት ቀርቶ ለማንም ለመስማት ራሱ የሚቀፍ ነው። በዚች ልጅ ላይ የተደረገው የጭካኔያችን ጥግ አያችሁ አይደል? በዛ ላይ ከስንት ቀን በኋላ ነው የተገኘ ሸቶ ተጥሎ ፀሐይ ላይ በሻንጣ ታሽጎ እቤት ውስጥ ስንት ቀን እንዳደረ ደግሞ ፈጣሪ ወቀው። ብቻ ከባድ ነው። ልቦና ይስጣቸው። እና ፈጣሪ ለሁላችንም ልቦና ይስጠን እላለሁ። ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጎ አመሰግናለሁ።